በምክክር ሀገር ትድን ዘንድ የተያዘው ሀገራዊ የምክክር ሂደት አበይት ተግባራቱን አጠናክሮ ቀጥሏል። ባሳለፍነው ዓመት በተለያዩ የሀገሪቱ ክፍል የተካሄዱ የአጀንዳ ማሰባሰብ ሂደት ፍሬያማ መሆኑ ደግሞ በማሳያነት ይጠቀሳል። በፋና ዘጠና ቆይታ የነበራቸው የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ በእስካሁኑ ጉዞ የምክክር ሂደቱን አስፈላጊነት የሚያጉሉና በምክክር እንጂ በግጭት የሚፈታ ችግር የለም በማለት በህዝቡ ዘንድ የተሰጠው ቅቡልነት ከፍተኛ እንደሆነ ያነሳሉ። ከዚህም ባሻገር እስከ ወረዳ በዘለቀው የአጀ የአጀንዳ ማሰባሰብ ሂደት የመደማመጥና የሀሳብ ልዩነትን የመቀበል ልምምድ የጎለበተበት ስለመሆኑ ይናገራሉ። ከህዝቡ የምንሰማው ከየቦታው ደግሞ የምናገኛቸው የምርምር ውጤቶች የሚያሳዩት እውነትም ኢትዮጵያ ሀገራዊ ምክክር በኢትዮጵያ እጅግ አስፈላጊ መሆኑን ከየሬሰርች ፈንዲጎቹ እንሰማለን፣ ከህዝቡ እንሰማለን። በተለይ ግጭት ባሉባቸው አካባቢዎች አትገቡም አይሞከርም ሲባል ሁሉ ጋርም ደርሰን ስንነጋገር ህዝቡ እንኳን ደህና መጣችሁ ምክንያቱም ኢትዮጵያን ችግር መፍታት የሚችለው ምክክር እንጂ ጦርነት አይደለም የሚል ከህዝብ ይህንን የእርካታ ድምፅ ስንሰማ እንደ አንድ መለኪያ እንመለከታለን። በኢትዮጵያ ውስጥ የዲሞክራሲ ልምምድ በታችኛው እርከን ላይ ህዝቡ የመደማመጥ፣ የመከባበር የአኑን ባህል ወደ ማድረግ ሲያመራ በአይናችን ያየነውን እንመሰግናለን። ለምክክር ሂደቱ እንደ ምሰሶ የሚጠቀሰው የአካታችነት ጉዳይም በምክክር ሂደቱ ከፍተኛ ትኩረት እንደተሰጠው ያነሱት ኮሚሽነሩ ከሀገር ውስጥ ባሻገር በውጭ ለሚገኙ ዜጎች የተሰጠ ትኩረት የዚህ ማሳያ ስለመሆኑ ጠቅሷል። ይህም አይነተ ብዙ ተሳታፊዎችን በማካተት ብዝሃ ሀሳብ ይስተናገድ ዘንድም ምቹ መደላደል የፈጠረ ነው ይላሉ። አካታችነት በተመለከተ በዋናነት ህዝባችን በሚገባ እንደሚገነዘበው ትልቁ አካታችነት የሀሳብ አካታችነት ነው። የሁሉም ሰው ሀሳብ ተካቷል፣ አልተካተተም። የሁሉም ሰው አመለካከት ወይም የአብዛኛው ሰው አመለካከት፣ ትልቁ የኛ ትኩረት እዛ ላይ ነው። የተቃዋሚም የደጋፊም በመካከል የሚገኘው የነዚህ ሀሳቦች በመካተታቸው ነው። ከኢትዮጵያም አልፎ ውጭ ያሉትም እንዳይቀሩ አድርገን እነሱም ተሳታፊዎች እንዲሆኑ በግንባር ቀደምትነት እንዲያው የተገኙበት ሁኔታዎች የነበርኩባቸውን ለምሳሌ ደቡብ አፍሪካ፣ ሰሜን አሜሪካ፣ በተለይም ዋሽንግተን ዲሲ እንደዚሁም ደግሞ በቶሮንቶ እና ኦታዋ በካናዳ ውስጥ ያያየ ናቸው። በሚድል ኢስት እንደዚሁም በአሁኑ እኛ እናንተ እዚህ ስንነጋገር አውሮፓ ውስጥ ደግሞ ለንደን ከተማ እየተከናወኑ ያሉ፣ በአጠቃላይ እነዚህ አካታችነትን ለማሳየት ነው። በተያዟ ምትዝ ሀገራዊ ምክክር ሂደቱ ምን ይጠበቃል በሚል ላቀረብንላቸው ጥያቄም በስድስት ወራት ውስጥ ዋና ዋና በሆኑ አጀንዳዎች ላይ ምክክር ይደረጋል ነው ያሉት። የካቲት 30 በፊት እንደ ፈጣሪ ፈቃድ ለማከናወን ያለ ነው። ዋና ዋና በሆኑ አጀንዳዎች ላይ ምክክር ማካሄድ እንጠበቀ ከዚያ የሚወጡ ሀሳቦችን ደግሞ ለሚመለከታቸው፣ በተለይም ለተወካዮች ምክር ቤት፣ ለአስፈጻሚው እንደዚህ እንደምናቀርብ ያንኑን እንጠብቅ። በዚያው ሂደት ውስጥ ደግሞ የህዝባችን ትልቁን ተሳትፎ የእናንተን ከሚዲያዎች ጭምር እነዚህን ታላላቅ ጉዳዮችን እንጠብቅ። ስለዚህ ከነዚህ ውስጥ የሚወጡ መልካም ነገሮች ናቸው ብለን እናምናለን እናስባለን። ምክንያቱም ቅድም እንዳልነው ከህዝብ የወጣ በህዝብ የተመረጠ ህዝብን የሚወክል መንግሥት ስላለ ያስፈጽማል የምልም እምነት ስላለ ለዚህ ነው መልካም ነገር እንጠብቅ ያልኩት። የተጣለብንን ታላቅ ሀገራዊ ተልዕኮ እውን ለማድረግ ትጋታችን አይቋረጥም ሲሉ ኮሚሽነሩ አውስተዋል። የሀገርን ክብር ያስጠበቁ ለነፃነታቸው የተዋደቁ ኢትዮጵያውያን አድዋን በዓለም ታሪክ በጀግንነት አስጠርቷል። የአሁኑ ትውልድም በህዳሴው ሁለተኛውን አድዋ እውን አድርጓል፣ እኛ ደግሞ ሶስተኛውን አድዋ እናረጋግጣለን ሲሉም አንስቷል። ይህም እውን እንዲሆን ሁሉም የማህበረሰብ ክፍል አጋርነቱን አጠናክሮ እንዲቀጥል ጥሪ አቅርቧል። የተለያዩ ቦታዎች አሁንም ተከታታይ የሆኑ ስራዎች እየተሰሩ ይገኛሉ። ለምሳሌ ከሴቶች ከወጣቶች አካል ጉዳተኞች ከዩኒቨርሲቲ ምሁራን፣ ከፓርቲዎች፣ ከሲቪክ ማህበራት ጋር በሚገባ በአሁኑ ሰዓት ራሱ እየሰራን እንገኛለና በዚህ በነቂስ ወጥተው ልክ ለግድቡ ያደረግነው ነው አስተዋጽኦ በአድዋ ጊዜ የተደረገ ነው አስተዋጽኦ አሁኑ ሶስተኛ አድዋ ያውም ሀገራዊ ምክክር ስለሆነ ለዚህ ታጥቆ እንዲነሳ በሁሉም በሚችለው እንዲያግዘን በታላቅ አክብሮትና ትህትና ፍቅርም ጭምር ጠይቃለሁ።